ምክንያቱም የእኔ ወገኖች እኮ ደማቸውን እያፈሰሱ ያሉት ህይወታቸውን እየገበሩ ያሉት ነገን ለማየት ነው፣ አይደለ? ለእነሱ ደግሞ ነገን ላያዩ ቃል ገብቻለሁ። እንደ እየሩሳሌም ትልቅ መስዋዕት። የልጆች እናት ነኝ። ልዩ የልጅ እናት ናት። ልጅ ሁላችንም እዚህ ቤት ውስጥ እየታገልን ያለ ቤተሰብ አለን። እየከፈልን ያለውን ዋጋ እናውቀዋለን። ነገር ግን ችንጥች ምንጣፍ ፍፍ ብለን ተቀምጠን ትግሉን እናስቀጥላለን። የኢትዮጵያን ትንሣኤ ሳናይ የሚታረደውን የአማራ ሕዝብ ትንሣኤ ሳናይ አናቆምም። ትግላችንን የቴዎሶስ ስልሳን ቢሮ እንመለሳለን ብለን ቃል ገብተናል። ሰሞኑን በቢሮችን ብለናል። አይናችን እያየን የካሉንን አይናችን እያየን ሌቦችን፣ ዘራፊዎችን ሊያደንቁ የመጡትን ቢያንስ እንኳን ሌቦችን ሳያደንቁ ቢያንስ እንኳን ከነ ክብራቸው መኖር ሲገባቸው ክብራቸውን ከጫማ በታች ያደርጉ ሰዎችን ቀን ግን ለማንም አንመለስም ምክንያቱም ቤተ መንግስት ያለው የአራጁ ቡድን መሪ ካደረገው አልተናነሰም የከፋውን ያደርገው እዚ ያለው ስብስብ የተማመነውን ምን ያለው እሱ ለሱ ለምን ትሆን ምክንያቱም ህግ ያለበት ሀገር ስለሆ ህግ በዚህ ደረጃ ቢሮ ፍርሰ ዘርፈ ሄዳ የሚጠይቀው ነው እኛ አይደለም ግን እታገላለን ቢሮችን አስመልሰናል ማድረግ ያለብንን በህጉ መሰረት መፈጸም ያለብንን ከላንድ ሎርዱ ጋር ከቢልዲንግ ባለቤት ጋር ጨርሰናል። የበራችንን ቁልፍ አስቀይረን የኢትዮ ሶስት ስልሳ ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ በወዛችሁ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። ስለዚህ ዛሬም እንላለን ኢትዮ ሶስት ስልሳ ለዘላለም ኢትዮ ሶስት ስልሳ አንድ ነገር በዚህ አጋጣሚ ልናገር። ከሀፍታ በኋላ አድማጭ ተመልካቾቻችን፣ ከሀፍታ በኋላ በዩቲዩብ፣ በትዊተር፣ በፌስቡክ፣ በቲክቶክ ሙሉ መረጃውን የቪዲዮ መረጃውን የካሜራ ፉቴጁን እራሱን ለአንድ ለወር ያደረሰን እንዴት እቃዎቹ እየተጋዙ ሲወጡ እንደነበር የሚያሳየውን ጨምሮ አጠቃላይ ያለውን የነበረው ሁኔታ እናቀርባለን። እኔ ስለ እውነት ዛሬ ነገርኳቸው፣ አልቃሻኔ በአልቃሻነቴን የምታወቀው ብያለሁ። ዛሬ ባልቃሻነት አይደለም ስለ እውነት በደስታ ነው ማውራላችሁ ምክንያቱም አምባ ገነኖች በዚህ ደረጃ ሲዋረዱ ከማየት በላይ ደስታ የለም። ይሄ በጣም በሚገርመችው ሁኔታ ጨለማ ነው መብራቱ የለም ስለነቃቀሉት ማለት ነው በሚገርማችሁ ሁኔታ ድንቅ ተደርጎ የተሰራ የኢትዮ ሶስት ስልሳ ሬዲዮ ክፍል ነበር በሚያምር ጠረጴዛ በሚያምር ስቱዲዮ ፎቶችን ቀደም ካለው እንትን ላይ ባገኝ እሱ ሁሉ እንደው ብናሳየው ደስ ይለኝ ነበረ። ሁላችንም አብዛኞቹ መስራቾች በነበርንበት ጊዜ ግዜ ተነሳችሁ ፎቶች ነበሩ፣ እና ይሄ ቢሮ ዛሬ በሲ መልኮ ተወስዶ እቃ ሁሉ ተነቃቅሎ ተወስዶ ባዶ ተደርጓል።